እና አስቧችሁ ልደቷ ነው ብላችሁ ለማክበር እንደዚህ ሰብሰብ ብላችሁ ስላገኘኋችሁ ከምንም በላይ እናንተ አንድ ላይ ሆናችሁ ምናምን እኔ ስለጠራችኝ ደስ ብሎኛል ብቻ አላቅም ቃላቶች ያጥሩኛል ቴንኪዩ በጣም ከዚህም በላይ ደግሞ ወደፊት ደግሞ ደስ በሚል ፕሮግራም ተሰባስበን ለልደቴ ብቻ ሳይሆን ሌሎች ፕሮግራሞችንም በናንተም ልደት እንደምንገኝ ተስፋ አደርጋለሁ። አሁን ኬኩን ልቅበስ። ቴንኪ ሁላችሁ ሰርግ ብራ ተባለ ብ አብርሃም እንደሆ ሰራ

ብሩክ የሀይሜን ደስታ የዛሬ ደስታ ይህ በስንት መከራ ጓደኞቿ የአብሮ አድጎቿ ሰርፕራይዝ ያደረጓትን ነገር ብሩክ የሀይሜን ልደት አበላሽቶባታል ማለት። የደስታዋ ቀን ትናንት ነበር። ለዛው መከበር የነበረባት ትናንት እንዳያችሁት እኛ የእሷን ልደን ስንጠብቅ በጭቅጭቅን የመጡትና ደስ በማሉ ሁኔታ የመጡት እኔ ትናንት አልተናገርኩም ስላልተመቸኝ ነው። ሰላም ሰላም፣ ውድ የማርታ የኢትዮ ቤተሰቦች፣ እንዴናችሁ፣ ደህና ናችሁ ወይ? እኔ አለውላችሁ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ አለው እግዚአብሔር ይመስገን የኔ ውዶች፣ ማለት ነው። በመቀጠል ያው እኔ ትናንት ሀይሚሻን እንኳን ተወለርሽ ብያታለሁ። ዛሬም ደግሞ በድካሜ እንኳን ተወለርሽ የኔ ድምቀት፣ የኔ ጨረቃ፣ የኔ ጽጌረዳ አበባ ይሄን ይሄን ይሄን ምን ብዬ ልንገርሽ ማለት ነው፣ ይገባሻል። ይሄ ለአንቺ በጣም ያንስብሻል። ይሄ ትንሹ ነገር ነው የተደረገልሽ። የእውነት ለሀይሜ ማለት ነው በቃ በጣም ትንሿ ነገር ነው። ከስነ ስርዓትሽ፣ ከመጣሽበት ብዙ ለፍተሽ ነው እዚህ የደረሹ። በቃ በድሜሽ የምትፈልጊውን ነገር ሆነሻል እና ይገባሻል፣ ይገባሻል ሰሆን ያንስብሻል። እኔ ለእሷ እውነት ለመናገር የአንሶባታል ብዬ ነው የማሰበው፣ ማለት ነው በቃ የሆነ ግርግር ያልበዛበት ሰው፣ ሰዎች ግርግር ያልበዛበት እጥር ምጥን ብላ ግን ደስ ብሏት ነው። ጓደኞቿ፣ አብሮ አደገቿ ብዛት አብሮ አደገቿ የአንድ ሀገር ሰዎች ናቸው መባም ነበረ ፍጼም ነበረ ይፍታማለች። ሶፊ አለች። ሁሉም ሰው ተገኝቶ ነው የተከበረው፣ ማለት ነው ልደቱ ማለት ነው። በመጀመሪያ እግዚአብሔር ያክብራችሁ እናንተ ናችሁ ይህን እንኳን ያሰባችሁት፣ ሌላ ማንም አላሰበም። አንድ ዓመት ሙሉ ከእሷ ጋር ሲጓዝ የነበር እንኳን ብሩክ ይህን ነገር እንኳን አላሰበም። ዘላለሙን የእሷን ደስታ ነው መንጠቅ የሚፈልገው ብሩክ። ችግሩ ምንድን ነው? ትናንት እንደዛ በልደቷ ቀን እንኳን ትወለሽ እንደማለት ትልቅ ነገር እንደማድረግ ሲገባ በሴት በምን እየመጣ አንዴ እንትን ሲያስብላት አንዴ ምን ሲያስብላት። የእውነት አንዳንድ ጊዜ ግን ማለት ነው በቃ ፋራ ኬክ አይብላ የሚባሉ ለካ እውነት ነው። ረብስ ማን ብሩክ ግን ምን አይነት ሰገጤ ነገር ነው? የእውነት ነው የምነግረን፣ ማለት ነው አንዳንድ ጊዜ የምታደርጎን ነገር እንኳን ወቅ፣ በአንተ ቤት በቃ አራዳ የሆንክ ይመስላል። በጣም በስሜቷ ነው እየተጫወትክ ያለከው። የእውነት የምነግረን ማለት ነው እንዴ ልደት ልደት በጣም እኔ ያሱ፣ በልደታችሁ ቀን ያስከፋችሁን ሰው መቼም ማስረሱት፣ እውነት ለመናገር ነው። ለምን ዶ ተቀል፣ ልደታችሁ ነው፣ እዚህ ምድር ላይ የመጣችሁበት ቀን ነው። ሁለት ደግሞ በቃ አንተ እሷን ትናንት እንኳን እንደዛ ሰርፕራይዝ እንኳን አርግተሃት ብጠብቃት ኖሮ ደስ ብሏት ምናምን እንትን ልትል ትችላለች። አልጠበቀችውም እንደዛ እንኳን እኔ ያመነጫጨቁት መጥፎ ነገር እያሳየሁት እሱ ጥሩ ነገር እያሳየኝ ነው ምናምን እንኳን ልቧ መለስ ይላል። ትናንት አንተ በዛ በሴቷ አንዴ ስትሳሳም አንዴ ምን ስትል ኦኬ። ዛሬ ደግሞ እሺ አንተ አታስበው። እነፍጽ ያሉ መባሉ ብዙ ሰዎች ፕሮግራም አርግተው ሲያዘጋጁላት አንተ ግን እዚህ ፕሮግራም ላይ መምጣትህ ምን አስፈለግ ደህና እያከበረች እያለ ደህና ደስተኛ ሆና እያለ በጣም ነበር ደስ ያላት ማለት ነው። የእኔ ፋንዲሻ እንዴ ብሩክ፣ እስቲ ውል ጊዜ ስተት ስተት ነው እንዴ የምሰራው። አሁን ደግሞ እኔ ምን አደረግኩ? እንኳን ደስ አለሽ ልልሽ ልልሽ ስለመጣው ነው። ንቀሽኝ ጥለሽኝ ወጣሽ ልትል ነው? እንደዛ ነው፣ አክብሪያት ምናምን በጣም እንኳን ተወለድሽ። ሌላ ስጦታ ይዤላል ነው በቃ። እርግጠኛ ነኝ ነገ ቤተሰብ ይሄን እንደሚል ሃንድረድ ፐርሰንት። ማለት ለምን እንደሆነ አላውቅም፣ ብሩኬ ግን ምን አይነት ጸባይ እንዳለበት ግራ እየገባኸኝ ነው። ምንድን ነው ምንድን ነው የሆንከው? አስተውል እንጂ የምታደርጋቸውን ነገር። በቃ አይደለም ግዴታ እኮ የሰው ልጅ ብትለያዩም በቃ ጥሩ ነገር አለ አይደለም። ደስቷን ለምን አጠብቅላትም? ፍላጎቷን ለምን አጠብቅላትም? እንዴ እሷ ለአንተ ብዙ ሆን አይደለ? እንደ የእውነት እኔ አብሶ ትናንት በቃ አንድ ቪዲዮ ያልሰራሁበት ምክንያት ደብሮኝ ነው። እውነት የምነግራቸው ለምን እንደሆነ ታውቃለች። እኔ በጣም ነበር በቃ ሰርፕራይዝ በቃ ልደት ምናምን ብዬ ጠበቁ። ማለት የትናንቱ ጨጓሬ ላጥ ዛሬ ደግሞ ወይ እንዴት ደስ እንዳለኝ በቃ እሷ ስትመጣ ሳያት ኬኩ በቃ አይኗን ጨፍሮ መባ ሲያመጣት እንዴት ደስ እንዳለኝ በቃ በጣም በጣም በጣም ደስ ያለኝ በቃ። አልጠበቀችውም፣ ያላሰበችው ነገር ነው የሆንላት ለምን አላሰበችውም ማለት ጊዜ ሳታስቡት ትንሽ ሳይበዛ ወከባ ያሌለው ነው። ግን ምንም ይሆን ያ ሰው ለእናንተ ዋጋ ሰታችሁ እስካከበረላችሁ ድረስ ያ ሰው ለእናንተ ትልቅ ዋጋ አለው ማለት ለምን በዚህ ኒያር ተጨንቆ ነው እሷ መረቋት እደጊ ምንበይ አሏት ያው ከብሩክ ጋጋሚ ያስታርቃት አትሉም እንዴ ብታ እና አንዳንድ ጊዜ እንትን ይላል። እኔ ግን የሚመስለኝ የሚፍታ ሳይጠራው አይቀር መሰለኝ፣ አስር ጊዜ ደጅ ደጁን ያያል ማለት ነው። እና ያው ቅርብ ይልም ብሩክ ባለመኖሩ ቅር ይላል። ግን አንዳንድ ጊዜ ደግሞ በቅልክ ያልሆነ ነገር ላይ በቃ የሰው ሰላም የሚያስፈልግ ከሆነ በራቅ ብላችሁ ምናምን ትለያያላችሁ። ግን የእሱ ኦማይጋድ፣ ብሩክ ጥሩ አላደረክም ዛሬ እውነት ለመናገር ማለት ነው። አንዳንድ ጊዜ መብሰል ጥሩ ነው። ልጅና አልልክም እና ብሩኬ የእውነት ጥሩ አላደረክም። በዛሬው እንኳን በደስታዋ ቀን ትንሽ እንኳን ብቀር ወይ መጀመሪያ ብትገኝ ከነሱጋ ጋር እንደዛ አሪፍ ነበረ። እሱ ሰርፕራይዝ አደረገኝ ትላለች፣ የዛ ጊዜ ምንም አትልም። ለምን መጀመሪያ ነበር? ግን አሁን እሷ እነሱ አስበውልኝ አክብረው፣ አንተ እዛ ቦታ ውስጥ የለክም። ወረደ። የአንተ የነሱ ጀማ ነገ፣ የነሱ ግሩፕ ነገ ይነግሩ ካል ብዬ አስባለሁ ምናምን ማለት ነው ለምን እንደሆነ ታውቃለህ በቃ ይነግርሃል ምናምን ብዬ አስባለሁ ግን አንዳንድ ጊዜ አሁን ነገ ደግሞ ምን ይላቸዋል ተቃላች ቤተሰብ ፋሚሊ እኔ እኮ ስጦታ ልሰጣት ነው እሷን ንቀት አለባት ነው የሚለው ማለት ነው አይ ብሩክ አይ ብሩክ መቼ ነው መቼ ነው የምትማረው